አሊያ ዛሬ ማንም ባልገመተው ባልጠበቀው መንገድ ጂያንን ጉድ ሰርተዋለች። እነ ጂያንና እናቱ ከደሚር ጋ ትተባበራለች ብለው ሲጠብቁ፣ ነገር ግን እሷ ለፖሊስ ጠቁማ ዛሬ ሌሊት ሲካሄድ የነበረውን የኮንትሮባንድ ዝውውር እንዲያዝ አርጋለች። ጂያን ሊያወጣጣት ወደ ክፍሏ እየገባ ነው። በአንድ በኩል ሴዳከት፣ አዎ እሷናት፣ በፍጹም እሺ እንዳትላት እያለች ነግራው ነበረም። አሁን ሊያወጣጣት ሲሞክር፣ አሊያ ከተሳካልኝ ብላ ለመዋሸት እየሞከች፣ እሱ ግን በጣም እየተጫናን ነበረ በጣም ህጻናት መጀመሪያው ነው ሲያወሩ በሚስጥር ተደብቃ እንደሰማቻቸው አመነች። ከዛ ሁለተኛ ደግሞ እሷ ለፖሊሶች እንደጠቆመች ተናገረች። ወንጀል ነው እያለች ነበረ። ይህን ነገር እንዴት ታከናውናለ? እያለች ሲጠቆም ምን ገባሽ፣ ምን አገባሽ? እያለ በጣም እየቀረበ አትጠገኝ፣ አትጠገኝ፣ ጃን መስመርን አትለፍ እያለች ነበር። ምን እንዳደረግሽን ገብቶሻል፣ ምን ጥፋት እንዳጠፋሽ ገብቶሻል እያለ በጣም እየተከተላ ነበር። እንዳትጠገኝ፣ እንዳትጠገኝ ትለዋለች። በጣም ተሳፍረልሽ ክደሽናል ይላታል። እኔ ያልካርኳችሁ ያረከው ነገር መጥፎ ነው ስታስበው፣ ይሄን እያየው ዝምምል ይመስላል እንዴ። ካናዳ ሀገር በጣም ብዙ ሰዎች በአደ ትንዛዥ እጽሱ ውስጥ ተይዘው ህክምና ፈልገው ሲመጡ አይቻለሁ። በጣም ነው የሚያሳዝኑት። አንተ ደግሞ ይህን ታዘዋውራለህ? ምን እያልክ ነው ያለው? ምን እያረክ ነው ያለው ትሏለች። አያ አገባሽም አሁን ይኸውልሽ ሻንጣሽን አዘጋጂ ቶሎ ብለሽ ትሄጃለሽ እያለ ነበር። የት ነው ሄደው? ብላ ጠይቃለች። አሁኑኑ መሄድ አለብሽ። ቀጥታ የፍቺ ወረቀቶቹ እንዲመጡ አደርጋለሁ። ቀጥታ ወደ ኢስታንቡል ትሳፈሪያለሽ። ወደ መጣሽበት ትሄጃለሽ አላት። ጥሩ ጥሩ። ሲጀመር እዚህ ትዳር ውስጥ መኖር አልፈልግም ነበረ። ጥሩ አረካውን። ገና ጥሩ ሰራ። ልጅን ይዞ ሄዳለሁ በቃ። በመጨረሻም ለሁላችንም ሰላም የሚሰጥ ነገር ወሰንክ ማለት ነው። በጣም ደስ እያለኝ ነው ማረቀው ከል ልጄ ጋር ደስ እያለ ነው ትቻቸው መሄዳው ስትር ነበረ እሱ ፍትጥ ብሎ ያታል እያለ ልጄ ግን የተማሪ ድም ሰጥሎ ነበረ እያለ ልጅሽ ነው ምትጁ፣ ጂያን እዙ ይቀራል። ብቻሽን ነው ምትጁ፣ ይሄን ጣጣይን ችግር ብቻሽን ነው ያመጣሹ፣ ብቻሽን ትወጫዋለሽ እያለ ያያታል። ጂያን እዙ እንደሚቀር ሲነግራት እሷ ግን አልስማማም እያለች ነው ከዲ ይሄዳል። በመጨረሻ ምኛ እንቀራለን እያለን ነበረ። አንተ ትንሽ አታፍርም እንዴ? ትንሽ እፍረት የሚባል ነገር እኳለ እኔን እንደ ጥፋተኛ ስትኝ ትንሽ አይደብረም እንዴ? ምን እያረክ ነው ያለው? አንተ ነ ጥፋተኛው፣ አንተ ነ ኃጢአተኛው፣ እዚ ውስጥ ወንጀለኛው። እኔ ምን አረኩኝ? እኔ ማ ትክክለኛ ነገር ነው የሰራት። በቃ ሰዎች እንዲበከሉ አልፈልግም። በዚህ ነገር እንዲሰቃዩ አልፈልግም። ለምንድን ነው የሰዎቹን ህይወት ወደ ሲኦል የምትቀይረው? ያየሁት እስከ ዛሬ ድረስ ይበቃኛል። ተወኝ፣ እባክህ ተወኝ። በቃ ይሁል። ከዚህ በኋላም ቢሆን እንደዚህ አይነት አጋጣሚ ባገኝ እኔ በፍጹም አላልፍም። እሺ ትሰማኛለህ አይደል? ድጋሜ እንደዚህ ነገር ቢፈጠር ራሱ እድሉን በፍጹም እንዲያመልጠኝ አልፈልግም ትለዋለች። ጥሩ ነው እንደዛ እንደዛ ነው አይደል? ግን ምን አገባሽ? ምን አገባሽ አንቺ ይሄኛ ጉዳይ አንዴ ይሄኛ ቤተሰብ ጉዳይ እኮ ነው ይላታል። ይሁል እንደፈለክ ኑር አያገባኝም፣ እንደፈለኩን አይመለከተኝም። ይሁል የኔ ግዴታ አንድ ነው፣ የኔ ኃላፊነት አንድ ነው። እሱም ልጄን ማሳደግ ነው። ልጄን ከና እናንተ አይነቱ ጭራቅ ማራቅ ግዴቴ ነው ስትን ነበር የምታወሪውን ነገር ተጠንቀቂ፣ ስለምታወሪው ነገር ተጠንቀቂ እያላን ነበረ እንግዲህ ውስ ልጄን ትቼ የተማሪ የምታመጠው ና ያለው እስኪ እስኪ ሂድ እናተ የምታመጣውንም ይ ከዚህ በኋላ የፈለጋችሁትን ነገር አድርጉ። እንደሆነ እሷ ድጋሚ ሌ መተኮስ ትችላለች ምንም አታመጣም ስትለው ነበረ ማንን አምነሽ ነው ቆይ እንደዚህ ሆኘው ሲጀመር ይሄ ቦታ ያልበሮች ቦታ ነው። ምንን ተማምነሽ ነው ቆይ እንደዚህ ከኔ ጋ የምትከራከር እያላን ነው። ፍጹም ከእሷ ጋር መግባባት አቃተው። ከዛ ክፍሏን ለቆ እየወጣ ነበረ በአንድ በኩል ከሀያ በውጭ በኩል ሆኖ

ድንገት ወንድም ወደ እሱ እየመጣ ነበረ። ወንድሜ ምንድን የሆነው ነገር? ምን ተፈጠረ? እሷናት እንዴ ጠየካት እንዴ ይለዋል። ከዛ ድንገት ሰዳከት መጣች። ጠየካት አወጣጣት ነገረች። እቺ እባብ ስትል ነበረ። ጠየቂያታለሁ ጠየቂያታለሁ ይላል። አሊያ ከዛ ድምፅ እየሰማች ነው። ቀስ ብላ ሁኔታውን በደንብ ለመከታተል ወደ መስኮት እየጠጋች ነበረ፣ ወሬ ለማዳመጥ። ታዲያ እውነቱን ነገረች በማለት ሰዳከት ጠየቀችው። አልነገረችኝም። ምን እያሰበች እንዳለ አላውቅም፣ ግን እሱ አልጠቆመችብንም። ሰምታ ሊሆን ይችላል፣ ግን አልጠቆመችብንም። ምንም የምታውቀው ነገር የለም እያለ ተናገረ። አሊያ ደነገጠች። ነገርኩ እሷ ከታች ነበረች። ሁሉንም ነገር አዳምጣለች። ከዛ ውሻ ደሚር ጋር እየሰራች ነው። መጀመሪያ ለደሚር ነግረዋለች። ከዛ እሱ ለፖሊሶች ደውሏል ማለት ነው። ልጅ እመናኝ እሷ ናት የሁሉ ጥፋት የጠፋችው እያለችው፣ እማ እያረለች ማለች ወይ ነገሩን ማጣራት አለብን እያላን ነው። ከዛ ወዲያው እናቱ ትታው ሄደች። ከዛ ጃን ወደ ከያ ዞር ብሎ በቃ እኔ ትንሽ ቆይ ብዬ እመጣለሁ እያለ ወደ ክፍሉ ገባ። በአንድ በኩል አሊያ ግርም ብሏታል። እንዴት ጃን ሰተቴን ደበቀልኝ ብላ ከራሷ ጋር እያወራች ነው። ከዛ እሱ እንደገባ ጃን ቆይ አንዴ ቆይ አንዴ እያለችው፣ እሱ ግን ትቷት ወደ ሌላ ክፍል እየገባ እየገባ ነበረ። እሷ ትከተለዋለች። ከተከተለችው በኋላ ለምንድን ነው ለእናት የተፈጠረው ነገር ያልነገርካት? ስትለው ነበረ። አሁን ጊዜው አይደለም ይላታል። ለምንድን ነው ያልነገርካት? በል በል፣ መልስ። ምን እንዳይፈጠር ነው? ትለዋለች። ለአንቺ ብዬ አይደለም እንዳይገርምሽ፣ ለጃም ብዬ ነው። ለማየ ሁሉንም ነገር ከነገርኳት ልጁ ያለ እናት ይቀራል። እሺ? ይሄ እንዲፈጠር አልፈልግም። ለዛ ነው። በቀጣይ ግን ተመሳሳይ ነገር አረጋለሁ ብለሽ የምታስቢ ከሆነ እኔ ያው ዝም ብዬ አላልፍሽም። በቀጣይ እዚህ ግንባርሽ ውስጥ ጥይት ነው ማስገባው። እሺ? ስም ያለሽ አይደል? ማውራው ነገር ግልጽ ነው አይደለ? ድጋሚ እንደዚህ ነገር አላረገም። አንቺን አልመታም። እኔ ሴት ልጅ ላይ እጄን አላነሳም። ነገር ግን የሚገባሽን ያለው ዋጋሽን ሰጥሻለሁ፣ እያላን ነበረ። ዝም ብላ የችው ተናደደች። ተናዳ ተናዳ ቀጥታ ወደ ልብስ ሳጥኗ ተጠጋና ኮት ነገር ደርባ እየወጣች ነበረ። ጃያን ቁጭ ብሎ ያስባል። አሊያ ቀጥታ ከክፍሏ ከወጣች በኋላ ቀስ ብላ ደረጃውን ከወረደች በኋላ ግራና ቀኟን ተመለከተች። ዞር ዞር እያለች አንገቷን አሽከርክራ ማንም እንደሌለ ካረጋገጠች በኋላ ስልኳን አወጣች። ቀስ ብላ ተደብቃ ደወለች። ቀጥታ ወደ ካናዳ ቆንጽላ ኢስታንቡል ወደሚገኘው ቆንጽላ ከደወለች በኋላ ሄለው፣ እኔ አሊያ አልቦራ ነኝ። ባለፈው ለልጄ ጊዜያዊ የሆነ ፓስፖርት እንድታመቻችሁልኝ ጠይ ነበረ ሁኔታው ትንሽ ሲቆይብኝ፣ እንዴት እንደሆነ ለመጠየቅ ፈልጌ ነበረ። የልጄ ስም ዴኒዝ አልቦር ይባላል ብላ ተናገረች። አዋ አስታወስኩሽ አስታወስኩሽ፣ አሊ አልቦር አንዴነሽ። ታዲያ ምንድነው ነው ጥያቄሽ? እያለ ነበር። ፓስፖርቱ እጄ አልገባም። የልጄ ፓስፖርት ጠፍቶብኝ ነበረ፣ አመልክቼ ነበረ ሌላ ጊዜያዊ እንድሰጡኝ። ምን አዲስ ነገር አለ ስትለው፣ ያው እንግዲህ በአንዳንድ በአቅርቦት ችግር ምክንያት ጊዜያዊ ፓስፖርት ለጊዜው ማተም አቁመናል አላት። ምን እሺ ታዲያ ዋናውን ፓስፖርት ለማተም ምን ያህል ጊዜ ይፈጃል? አለችው። አሱን እንኳን ቀስብዬ ነው ማሳወቄሽ እርግጠኛ አለው። ትንሽ የተወሰነ ችግር ተፈጥሮ ነው በማለት ነገራል። ሰዓት ከዛ መልሶ እንደሚደውልላት ካሳወቃት በኋላ ስልኩን ዘጋቸው። ስልኩን ዘግተው ገና ወደ ኋላ ዞር ከማለቷ ሰዳከት መጣች። ከማን ጋር እያወራሽ ነው እያለች እየጠጋች ነበረ ወደሷ። ምን አገባሽ አንቺ ይመለከትሻል እንዴ? ይህ ጉዳይ እኳ አንቺ ጉዳይ አይደለም ትላታለች። አለች እዚህ ቤት ውስጥ የሚካሄደው እያንዳንዱ ነገር ያገባኛል። ምንድን ነው ከደሚድ ጋር እያወራሽ ነው? ከዘውሻ ጋር ትላንትና አንቺ ነበርሽ የጠቆምሽው። እኔ ያውቅ ያለው ልጄን ብታታዩ ልጄን ብሸውዩ ልጄ ቢታወረም እኔ ግን ይገባኛል ይታየኛል ስትል ነበረ ወይዘሮ ሰዳከት። እኔ ከደሚድ ጋር ለሚያወሯት ተሳስተሻል እያለቻን ነው። አትዋሽኝ! አትዋሽኝ ው ለጃን የፈለግ ነገር ለነግሩ ትችያለሽ፣ እንደፈለግሽ አጃጂ፣ እኔን ግን አታጃጅኝም። የትላንትናውን ጉዳይ አረሳልሽም ትላታለች። እኔ ለደሚር አልደወልኩለትም፣ መቼም አልደወልለትም፣ ይሄን ሰው አላገኘውም በፍጹም ትላለች። ከዛ ሰዳከት ቀስ ብላ ወደ እሷ ተጸጋች። እሺ አሁን ሄደሽ ወደ እሱ ሆስፒታል ሰሪ ነው አይደል ያለቻ ነበር። አዎ አዎ፣ ከሱ ጋር የሚያገናኘው ነገር የለም ትላታለች። ያገናኘው ላይ ገና አሳይሻለሁ ብላ ሰዳከት ሄደች። አለያ ፈጣሪው ትዕግስቱን ስጠኝ እያለች ብቻዋን ታወራለች። በሌላ በኩል እነ ጃንና ካያ ወደ ስራቸው ወደ ቢሮ እየመጡ ናቸው፣ አብረው እየመጡ ካያ፣ አሁንም ልብ ውስጥ የሆነ ጠረጣሪ አለ። ወንድሜ ትላንትና የተፈጠረውን ክስተት እየጠቆመችው፣ ምንድን ነው ያው አሊያናት እንዴ በማለት ጠየቀው። እንዲህ ብሎ ሲጠይቀው ጃን አሰባሰበና፣ ይኸውልህ ግን ማንም ሰው ማወቅ የለበትም እሺ አለው። ከያገባው ተናደደ። እንዴት እንደዚህ ነገር ታደርጋለች ምን ማለት ነው እያለ ሲቆጣና ሲበሳጭ ነበረ። እነ ጃን ቀደም ብለው የመጡት ትናንትና ወደ ተያዘው ወደ ሾፌራቸው ነበረ። ጃን እንዴ ምን እያልክ ነው ያለው አንተ ማለት እኮ ለቤተሰቤ ልክ እንደ ከለላ ኮነ ያረክልኝ ነገር አረሳ ይህን ላ ቢፈጠር ምንም ማለት አይደለም። እያለ መኪናውን ሲያሽከረክር የነበረው በኮንትሮባንዱ ዝውውር ወቅት የተያዘው ሾፌር ተናገረ እስር ቤት መጥተው እየጠየቁን ነበረ ጃን ከዛ መቼም እንደማትክደን ተስፋ አረጋለሁ ብሎት እየጨበጠው ነው ከዛ ኤሮል ጠበቃውን ቢሆን አንተን ከዚህ እስር ቤት ለማስወጣት እየቻልኩትን ነገር አድርጋለሁ ምንም አታስብ ይለዋል ከሀያም ቢሆን ይህን ሰው እየጨበጠው ጎበዝነ ጀግና ነ ብሎ ሲያደናንቀው ነበረ ደሚር ቀጥታ ወደ አንድ የጋዝ ማደያ እየመጣ ነው መኪናውን አቁሞ ቀጥታ ጋዝ እንዲሞላለት እያደረገ ከዛ ወደ ኤጀመል ደወለ ደወለለትና ጎቴ ጀመል የሚገርም ነው ትናንትና በጣም ያልጠበኩትን ነገር ነበር የሰማሁት ኧረ ምን እየተካሄደ ነው ያለው ቆይ አንተ እንዴት ቀደምካቸው እንዴት ነው ፖሊስ ሊደርስባቸው የቻለው? አጎቴ ጀመል በዚሁ ከቀጠልክ ኮ በቃ የአልቦራን ቤተሰብ እንዳለ ልትቆጣጠረው ነው ማለት ነው፣ መሬቱ ሁሉም ነገር፣ ቀጠናው በሙሉ ያንተ ሊሆን ነው። ታውቅበታለ ትችልበታለ ሲለው ነበረ። አይ አልዋሽ በመያዛቸው ደስ ብሎኛል፣ ስለ መያዛቸው ስሰማ በጣም ነበር ደስ የተሰኘው ነገር። ግን እኔ ጄዚ ውስጥ የለበትም አለው። ታዲያ ማነው ሪፖርት ያደረገው በማለት ደሚ ጠየቀ። አላውቅም አላውቅም፣ ምናልባት ፖሊሶች የበለጠ የስለላ ቡድናቸው ጥሩ ስራ እየሰራ ሊሆን ይችላል፣ ምንም አውቀው ነገር የለም ይለዋል። ኤ ጀመል እና ደሚ ምን እየተካሄደ እንዳለ አያውቁ። ነገር ግን ጂያን ያቀረባችሁ ስህተት ሌላ ጣጣ ውስጥ እየገባ ነው ያለው የእሱ የስራ ባልደረቦች እሺ ጃን እዚህ ሰበሰብከን ከእኛ መካከል አይጥ አለ ከሃዲ አለ አልከን እኛ ምንም አልገባንም ግራ ገባን እኮ ምንድን ነው እየሆነ ያለው ለተፈጠረው ነገር አንተ ሀላፊነቱን አትወስድም እንዴ ከእኛ መካከል ማንም ሚስጥር የሚያወጣ የለም እኛ በአግባቡ ስራችን የምንሰራ ሰዎች ነን ይሉታል ይገባኛል ይገባኛል ወንድሞች እያው እንግዲህ በመጨረሻም አግኝቼዋለሁ እኮ ማን ሪፖርት እንዳደረገ ደርሼበታለሁ አላቸው ማን ነው ማን ነው ይሉታል ችግር የለም እሱን እኔ ወጠዋለሁ ችግር የለም ይላቸዋል ከዛ በቀጣይ ሁሉም ክፍያል እነሱ እንደሚሆን ነግራቸዋል። ትላንትና የደረሰውን ኪሳራ መተኪያ ማካካሻ ክፍያ እጥፉን አድርገው እንደሚሰጣቸው ነገራቸው። ድንገት ግን ከደሚር አባት ከነዲም ጋር መጣላት ጀመረ። ምክንያቱም በዝውውር ወቅት እኛ መኖር አለብን የሚል ሀሳብ ተነሳ። ጃን አያገባችሁም እያለ ሊጣላ ነበረ። ነገር ግን ኤሮል ይሁኑ ብሎ አማከረው። ከዛ ጃን በመጨረሻም ፈቀደ። በመካከላቸው ውጥረት ቢኖርም፣ ነገር ግን ጃን እንደምንም ብሎ አስማማቸው። በሌላ በኩል እነ ኡሞና ፓኪዜ ለህፃኑ ጃን መጫወቻ ብለው ግቢ ውስጥ ዥዋዥዌ እየሰሩልን ነበረ አብረው ሊያጫውቱት ነበረ ድንገት አለ ያመጣች ወደ ስራ ወደ ሆስፒታሉ ልትሄድ ነበረ ይህ ነገር አረዘመም እንዴ ረዘመ ኮ ትላቸዋለች አረ አረዘመም አረዘመም ችግር የለም ይሏታል ከዛ ድንገት ጃን እየመጣ ነበረ ወደ ውስጥ እየገባ ወዴን ነው እያላን ነበረ ወደ ስራ ነው ምን ተፈጠረ ትሏለች አብረን እንሄዳለን እያላን ነበረ አያገባም ብቻዬ እንሄዳለው ትሏለች ንሻ እንዴ ትንሽ እናውራ ብሏት ወደ ውስጥ እየገቡ ነበረ ተያይዘው ወደ አንድ ክፍል እየገቡ ነበረ ምን ለማድረግ እየሞከርሽን ያለሽው እያላት ወደ እሷ እየተጠጋ ስራዬን ለመስራት እየሞከርኩ ነው፣ ስራዬን በአግባቡ እሰራለሁ ትሏለች። ምንድነው እዛ ሆስፒታል ውስጥ እንደማሰር ነገር ይሻል ነበር እንዴ? ደሚር የሚባል ሰው ያለበት ቦታ በሙሉ አትጂ ይላታል። ሆስፒታሉ የደሚር ቢሆነ ምን ከእሱ ጋር አልሰራ፣ ለምንድ ነው ምትከለክልኝ? ቆይ ምን ላርግ፣ ምን ላርግ? ምንድነው እሱ ለምሮ የምጠላው? የእሱ ገንዘብ ከአንተ የበለጠ ቆሻሻ ስለሆነ ነው፣ በቆሻሻ መንገድ ስለሚያመጣ ነው ገንዘቡን። ቆይ አንተና እሱ ምንድነው የሚለያችሁ? ሁለታችሁ ምንድነው ማለት ነው ትለያያላችሁ? ነው ሁለታችሁ አንድ አይነት አላላችሁ እንደ ስትለው ነበር። አለያ፣ አለያ መስመርሽን አተለፊ። አንዳንድ ጊዜ፣ አንድ ጊዜ ትግስቴን ትፈታተኛለሽ አላት። ታዲያ ምን ተሳሳትኩ? አልተሳሳትኩም እኮ ትለዋለች፣ እንባ እየተናነቃት ይሁለ እኔ መስራ አለብኝ ለመረዳት ሞክረ። በራሴ በላቤ ነው የምሰራው። እሺ፣ እኔ እንደናንተ አይደለሁ እኔ የተከበረ ሙያ አለኝ፣ ዶክተር ነኝ። እሺ፣ ሰማህ አይደለ የማይረባ የማይረባ ነገር ውስጥ መግባት የለብኝም እያለች ስታስረዳው፣ እዚህ ውስጥ ስገቢ ሁሉም ነገር ግልጽ ይሆንልሻል። ብቻ ግን እኔ ብዙ ኃላፊነት አለብኝ ፈልግ ለ የማረገው፣ እንደውም አንዳንድ ጊዜ ተገድጄ ነው የማረገው። ይሄን ቢያንስ ለመረዳት ሞክሬ፣ ከዛሬ ነገ የተሻለ ቀን ይመጣል ብዬ ነው የማረገው እያለ ያስረዳት፣ ግራ ገብቷት እያየችሁ ነበረ። በሌላ በኩል ሻይን አባቱ ሊጠይቀው መጣ። አይ ጊዜው ደረሰ እንግዲህ ጊዜው ደረሰና ወይዘሮ ሰዳከትም ብት ትክክለኛ ጭንብሏ ወለቀ። ያቺ በመጨረሻ ወንድሟና ስንን ተጠቅማ እንዴት እንደካደችኝ እንዴት እንደዚ አይነት መቀመቅ ውስጥ እንደከተተችኝ እንድበሰብስ እንደፈረደችብኝ ገባረ ለ ይለዋል ሻይን ጭንቅላቱን እየነቀነቀ ነበር። አምላኬ ወይ የፈለገ ዓመት የፈለገ ዘመን ይፈጃል እንጂ እውነት መውጣቱ አይቀርም እኮ እኔን እንጦሮጦስ እንደከተተችኝ እኔም ከታታለሁ እያለ ነበር ሻይን። አባቱን ዝም ብለው ይከታተለዋል። አንድ ነገር እንድታደርግልኝ ፈልጋለሁ ልጄ፣ አንተ ያልቦራ ቤተሰብ መሪ መሆን አለብህ እያለው ነበረ። ከዛ ሻይን እንዴት ብዬ ነው መሆኑ እያሉ ነበረ። ከባድ ነው ከባድ ነው ይገባኛል። ለአንተ ከባድ እንደሆነ ይገባኛል ግን ጭንቅላታችንን ጊዜያችንን በደንብ መጠቀም አለብን። ይህን ካረግን በጣም ቀላል ይሆናል እያለ ያስረደዋል ሻይን እንዴት እያለ ነው ይሁል ልጅ አንዳንድ ጊዜ ስራን በደንብ ለማከናወን የምትፈልገው አላማን ለማሳካት ከጠላት ጋር መስራት ሊኖርብህ ይችላል። ጂያንና ባይባርሶች በጣም የሚጠላት በደንብ በደንብ ነው የሚፈላለፉ። ሁለቱም በመካከላቸው በቀል አለ፣ የብዙ ዓመታቶች በቀል ነገር ግን እስኪ እስኪን ጂያንን ተመልከተው ከነዲን ባይባርስ ጋር እየሰራ ነው። ስለዚህ ሁል አንድ በአንድ ነገሮች እንድታረግ ፈልጋለሁ። መጀመሪያ የምታደርገው አባትህን ከካደው ነው የምትጀምረው፣ ከሀሰን ትጀምራለህ። ሐሰን፣ በጥይት በለው። ሐሰን በፍጹም ሊያመልጠን አይገባም። ሐሰንን ግደለው እያለው ነበረ። ሐሰንን እንዲገለው ትእዛዝ እየሰጠው ሻይን እሺ እያለ አባቱን እያዳመጠው ነበረ። ሐሰንን ለመበቀል ብዙ ያስባል። ከዛ ቀጥታ እነ ጂያን ስራ ወደሚሰሩበት ቢሮ መጣ። መኪናውን ብዙም ሳይርቅ አቆመው። ሁኔታውን ይከታተላል። ከዛ ድንገት እነ ጂያን መጡ። ከመኪናው እየወረዱ እያለ ወደ ውስጥ ሊገቡ ሲሉ ድንገት ሐሰን መጣ። እንደመጣ ወዲያው ከመኪና ውስጥ ከወጣ በኋላ ወደ ጂያን ሲቀርብ ሻይን የበለጠ ንዴቱ እየጨመረ ነበረ። ጂያን እንዴት ናችሁ? ትላንትና ማታ የተፈጠረውን ነገር ሰሞኝ በጣም አዝኛለሁ፣ በጣም አዝኛለሁ እያለ ነበር ችግሬ ችግርን ለማጎት ለማመሰግናለሁ እያለው ነበረ ከዛ ሀሰን ዝም ብሎ ጂያንን ሲያየው ና ግባ ውስጥ ና ግባ ሻይን ጠጣለን እያለው ነበረ ከዛ ሀሰን ቀጥታ ወደ ውስጥ እየገባ ሻይን ተናደደ ተናዶ ከመኪና ውስጥ እየወጣ ወደ ውስጥ እየቀረበ ጂያን ብሎ እየጣራ ነበረ ጂያን ወደ ውስጥ እየገባ ነበረ ዞር ብሎች ሻይንን እያየው ነው ሻይን እንዲህ ሲጣራ እነ ከያ ሀሰን ጨምሮ ዞር ብሎ እያዩን ነበረ ይሄ የማይረባ ለምንድን ነው ቤት የሚገባው እያለ ሲቆጣ ጂያን ሀሰንን በቃ እንትን ውስጥ ግባ እኔ ነግረዋለሁ ብሎት መጣ ጂያን ምን እያረክን ያለው እንዴት ይህን ሰው ትቀብለዋለህ ቶ እና ስቶት እናትህ ናት ብዬ ተቀበልኩ። እናትህ የፈለገ ስት ብሰራ እናትህ ስለሆነች ነው ብዬ ዝም አልኩኝ። እሱ ግን ማን ስለሆነ ነው የሚገባው? ኤን ካዲ አባቴን ትልቅ የሆነ ችግር ውስጥ ከቶት ለምን እዚህ ይመጣል? ምን ማለት ነው ሲለው ነበረ። ካምፒዮን ልክ እንደ ሻይ የሆነ የሚያሳምን መልስ እየጠበቀ ነበረ። ወለ ሻይ በር ለአንተም፣ ክፍተኖች በፈለግከው ሳት ልትመጣ ትችላለህ ብሎት ብቻ ወደ ውስጥ ገባ። ካያ ከሻይን ጋር ቀረ። ካያ፣ ወንድሜ እንዴት ዝም ትላለህ? እንዴት ዝም ትላለህ? ይህ ሲፈጠር ምንድን ነው እያለው ነበረ። ካያ ዝም ብሎ ካየው በኋላ ወደ ውስጥ ገባ። ወንድሙን እየጠራ ነበረ። ጂያን ጂያን፣ ወንድሜ ኧረ ምን እየተ ሄደን ያለው በሻይን ፊት አሳፈርከኝ ምንድነው እንዴት አጎቴን እዚህ ታስገባዋለህ አለው ታዲያ ምን ማድረግ ነበረብኝ ልግደለው እንዴት እንዳገባ ልበለው ይለዋል ወንድሜ ግራ አጋባኝ በማለት እየጠይቀ ነበረ ካ ገብቶኛል ገብቶኛል ያው አጎታችን አጎታችን ኤጀመልን ሊክደው ይችላል ግን አጎታችን ኤጀመልን ቢሆን ይገባዋል ምንም የማይገባውን ነገር አደለም ያገኘው ብሎት ወደ ውስጥ ገባ ከያም ሲከተለው ነበረ ሐሰን ፎቁ ላይ ወጥቶ ዝም ብሎ ሻይንን ያየዋል ሻይንን በበቀል ስሜት ሆነው ሐሰንን እያየው ነበረ አባቱ የነገረውን ነገር ያስታውሳል አልያ ከደቂቆች በኋላ ቀጥታ ደሚር ወደ ገዛው ሆስፒታል መጣች ሚኔ ስራውን እየሰራች ነበረ ቀጥታ አሊያ በሩን ከፍታ ገባች ወይዘሪት ዘሪት ሚኔ እያለቻ ነበር እንዴ አሊያ እንኳን ለመጣሽ እኔ ተቀምጪ ትላታለች ዛሬ ስራ እንደምጀምር ነግረውኝ ነበረ ዶክተሩ ጠርቶ ነበር አለቻት ነው እንዴ እንሂዳ ታዲያ ችግር የለም እያለቻን ነበረ ከዛ ሊነሱ ብለው እኔ ምለው እስካሁን ድረስ ሀሳብሽን አልቀየርሽም እንዴ ማለቴ ደሚር ባይባርስ የአንቺ ቤተሰብ ጠላት ነው እና የጠላታቸው ሆስፒታል ውስጥ አንቺ መስራትሽ ትንሽ አይከብድሽም አለቻት ለምርም ይከብደ እያለቻን ነበረ አሊያ የበለጠ ሚኔን እንዳትጠረጥራት ሚኔ ፈራች ከዛ ችግር የለም ብላ ቀስ ብ ላ ይዛት እየወጣች ነበረ። ከዛ አብረው ተያይዘው እየወጡ እነ ሙዛፈር መጥተው ነበር የጂያን ጠባቂዎች ቀጥታ ከሆስፒታሉ አንወጣም ብለው እያስቸገሩ፣ አሊያ ችግር የለም ውጡ እያለቻቸው፣ ደሚር ቆሞ ዝም ብሎ ሲያያቸው ነበረ። ደሚር እንዴት አድርጎ አሊያን ለራሱ ጥቅም እንደሚጠቀምባት ያስባል። ከዛ ሚኔና አሊያ አብረው እየተራመዱ ነበረ። ቀስ ብላ ሚኔ ቆይ አንድ ጊዜ መጣውኝ ብላ ወደ ኋላ ተመለሰች። ከዛ ደሚርን አገኘችው። ፐፐፐ ምን አይነት አስገራሚ አስደናቂ ዶክተር ነሽ ግን አንቺ እያለ እያጨበጨበላን ነበረ። ስራሽን በአግባቡ ነው የምሰሪው ብሎ እያመሰገናን ነው አመሰግናለሁ ብላ ትታው እየሄደች ነበረ ጀሜራውንም ስትራመድ ቆሞ ያያታል አሊያ ልክ እንደ እሷ ካሉት ዶክተሮች ጋር እየተዋወቀች ነው በቀጣይ ደግሞ ስራዋን እንደምትጀምር ይጠበቃል በበቃ ና ቢሮሽን እናሳይሽ እያለዋን ነው ነገር ግን ሚኔ በቀጥታ ወደ ጂያን ደወለች ጂያን ጂያን ይወለ ችግር ተፈጥሯል ችግር ተፈጥሯል አሊያ መታለች ብላ እየነገረችው ነበረ የእሱ ጠባቂዎችም ቢሆኑ ከሆስፒታል እንዲወጡ እንደተደረገ ስትነግረው በፍጹም ማንንም ስለማያምን መጣውኝ እያላን ነበረ ከዛ ለአሊያ ቢሮዋን ሊያሳዩት እየሄዱ ድንጋን ናሬን አገኘቻት ናሬ እግረ መንገዷን ቼክ ነበረባት በነበረባት መታለች በጣም ነበር ደስ ያላት አሊያን ስታገኛት ሁለቱም እየት ሳሳቆ ወደ ቢሮ እያመሩ መጀመሪያ ሚን የነበረች የገባችው ስትገባ ወይዘሮ ሰዳከት አዲሱ የአሊያ ቢሮስ ተቀምጣ አየቻት ትልቋን በሬ ተቀምጣ ስታያት ክው ነበር ያለችው ሰዳከት ኮስተር ብላ ታያቸዋለች እና አሊያም ገቡ አልያ ስታያት ደንገጥ ብላለች እሺ እንኳ እንደናመጣችሁ እያለች ነው ከዛ ናሪ ማየ እዚህ ምን ሳለለች ትላታለች አንደኛው ዶክተር የኔመ ቤት ማለበል አንቺ ማነሽ ብሎ እየጠቃ ነበረ አንተና ዋናው ዶክተር ትሏለች ከዛ ሱ ማነሽ አንቺ እያለን ነበረ አንተና ወይ ዋና ዶክተር በማለት ጠየቀችው። ዶክተሩ ስለ ስለሷ ምንም አያውቅም። ሰዳከትን አያውቃት። በጣም እንዳስቸገረች አይነት ስሜት ተሰማው እና የሆስፒታሉን ፖሊሶች ደህንነቶች ሊጠራ እየ ነበረ። ከዛ በቀጥታ ናሬ እንዲህ እማዬ ምን ሲያደለች ትላታለች። እስኪ ዋናው ዶክተር ይምጣ ምነግረው ነገር አለ ስትል ነበረ። ከዛ ድንገት ደህንነቶች መጡ። ወዲያው ነበር ናሬ ወደ ወንድሟ የደወለችው። እመጣለሁ፣ መጣሁ፣ መጣ መንገድ ላይ ነኝ እያለ ነበረ። ከዛ አንደኛው ደህንነት ገባ። ይሄ የሆስፒታል ፖሊስ እንደገባ የንመ ቤተሰብ እባክሽ ከዚህ ለቀሽ ውጪ እያለ ነበረ። ከዛ ዋናው ዶክተር መጣ። ዋናው ዶክተር እንደመጣ እኔ ነኝ ዋናው ዶክተር ምን ልታዘዝ ብሎ እየጠየቀ ነበር። አሀ፣ አንተና ዋናው ዶክተር በጣም ጥሩ ብላ ከተቀምጠችበት ተነሳች። ለ አረገ ልንገደ እች ልጅ የኔ የልጄ ሚስትናት። እሺ፣ እዚህ እንድትሰራ እኔ አልፈልግም። ነገር ግን ከአቅሜ በላይ ሆናብኝ መታለች እስኪያመጣችሁ ድረስ ችግር የለም፣ ተስራ ነገር ግን አንድም ደንበኛ ወደ እሱ አይመጣም። አንድም ታማሚ እዚህ አገር ውስጥ የሚኖር ታማሚ በሙሉ ወደ ሷ እንዳይጠጋ እየነገርኩ ነው። አለበዚያ ከኔ ጋር ብላ ወጣች። ዶክተሩ ግራ እየተጋባ ነው። አሊያ እንደብድ እያረጋ ነው። ምን አገባት ትላለች ናሪ፣ እየወጣች ነው። በአንድ በኩል ሚኔ ዶክተሩን እያስረዳችሁ ነበረ። እኔ ዶክተር፣ ወይዘሮ አሊያ ታውቃለ፣ የአልቦራ ቤተሰብ አካል ናት፣ እና ከእነሱ ጋር ፍለፊት መጋፈጥ አለብን። እንዴ ይህን ነገር ብናስብበትስ እያለችው ነበረ። እሱ ግራ ገብቶት እያዳመጣ፣ ድንገት ደሚር መጣ። ታዲያ እንዴ ነው ኢትዮጵያ ከስራዋ ትባረር ትልቀቅ እያልሽ ነው እንዴ ወይዘሮ ሚኔ እያላን ነበረ። እንዲህ ሲላት ኧረ እኔ እንደዛ አልወጣኝም፣ እንደዛ አልወጣኝም፣ ሁኔታውን እያስረዳውን ነበር። ለዛ ነው ደሚር ትለዋለች። ጥሩ ምንም መፈጠር የለበት አልያ ስራዋን ትቀጥላለች ብሎ ወደ ሊፍቱ እያመራ ነበር። ሊፍት ውስጥ እየገባ ሚኔ ትኩር ብላ አየችው። ምን እንደሚፈልግ አልገባትም። ሊፍት ውስጥ ከገባ በኋላ እያሾፈ ፈገግ ብሎ እያያት የሊፍቱ በር ተዘጋ። ሰዳከት ከናሌ ጋር ተያይዛ እየወጣች ነው። እማዬ ምንድን ነው እብድ ሆነሻል እንዴ? ግን አንቺ እንዴት እንደዚህ ሆነች ትመጫለሽ ትላታለች። እናንተ እኮ የትንሽ ማሰቢያ ጭንቅላት የላችሁም እንዴ? እች ልጅ ሲጀመር ደሚ ያለበት ቦታ ለምን ልትሰራ መጣች? ይሄ ሆስፒታል እኮ የደሜር ነው ስትላት፣ በጣም ነበር ናሬ የደነገጠችው። አታውቅም ነበረ ምን። ይሄ ሆስፒታል ከመጀመሩ ነው የደሜር ነው አለቻት። እሱ ገዝቶታል ስትላት ነበረ ናሬ ለማመን እየከበዳ ነው። በአንድ በኩል ደሜር ከላይ ሆኖ እያያቸው ነበረ። ከዛ ጃን መጣ። ጃን ሲመጣ አንተ ልጅ፣ እቺ ልጅ አፍዝዛለች። ምን እንደወጋች አላቅም፣ ምን እንደቀባች ምን እንዳረገች አላውቅም። ግን ፈዛል፣ ደንዝዛል እያለችው ነበረ። በቃ እማዬን ወደ ቤቱ ሰዷት ብሎ እሱ ከናሬ ጋር ቀስ ብሎ እየተመለሰ ነበረ። እሺ ምንድነው የምታረገው ወንድሜ? እሱ አንዱ ሆነ እምቢ ብላለች። በቃ ይሄው ደሜር ያለበት ሆስፒታል ብላ ብላ ሊሰራ ገባች። ይህ ሁሉ ነገር ኮ በእናንተ ምክንያት ነው የመጣው የፈለገችው ስራ ቦታ እንድትሰራ ብትፈቅዶ ኖሮ ይሁ ጣጣ መጣም ነበር እያለችው አብረው እየተራመዱ ነበረ። ከዛ ድንገት ስልክ ተደወለ ከድር ስልኩን እያነሳ ነው። ይህም ጥቆማ ነበረ ሻይ አጎታቸውን ሀሰን እየተከታተለው እንዳለና ማምለጫ እንዳጣ ነበረ እየተነገራቸው። ጃንተ ጣርፎ መኪና ውስጥ እየገባ ናሬ ልከተል እያለችው ነው ናሬ ናሬ እንዳመጭ እያላን ነበረ። እሷ ግን ካልመጣውኝ ብላ መኪና ውስጥ እየገባች ኦስካር እሷን ለመጠየቅ ዛሬ ቼክ አፕ ስላለባት መቶ ነበረ ድንገት ሲያገኛት ናሬ ወደ ነው እያለን ነበር ቆያንዴ ቆያንዴ ብላ የወንድሟ መኪና ውስጥ ገባች። ኦስካንም ቢሆን መኪና ውስጥ ገብቶ እየተከተላቸው ነበረ። ሀሰን ለደቂቆች አል ሻይን ሲከተለው ነበር፣ በመጨረሻ ሽጉጡን ያወጣና ከመኪና ውስጥ ወጣ ፈጠን ፈጠን እያለ ሲራመድ ነበረ። ሻይንም ቢሆን ሽጉጡን አቀባብሎ ሽጉጡን አዘጋጅቶ በኩቱ ስር ደብቆ ራመድ ራመድ እያለ ይከተለዋል። በቦታው እነናሬ ደረሱ፣ ቶሎ ብለው ሊደርሱባቸው እየሞከሩ፣ ሀሰን ለማምለጥ ብሎ ፈጠን ፈጠን እያለ ይራመዳል ያል ከዛ ደግሞ ይሮጣል። ነገር ግን እየሮጠ እያለ ድንገት ወድቆ ሽጉጡን ጣለው። ከዛ ሽጉጡን ጥሎት ሲሮጥ ሻይን የበለጠ እየደረሰበት የወደቀውን ሽጉጡን እያነሳበት ነው። ሐሰን ሻይን እንዳይደርስበት ለመምለጥ ብዙ ጥረት አረገ። ውስጥ ለውስጥ መንገዶችን እየሄደ ነው። በመጨረሻም ወደ አንድ መንገድ ደረሰ። ፍጹም መምለጫ የለውም። ሻይን ወደ እሱ እየቀረበ ነው። ሽጉጡን አወጣ፣ አነጣጠረበት። ቀጥታ ወደ እሱ እያነጣጠረ ሻይን ተው፣ ተው፣ ተው እያለ እየለመነው፣ ድንገት እነ ናሬ ደረሱ። ሻይን እንደሚገለው እየዛተ እነሱ ከደረሱ በኋላ ከድር ሻይን ለ ሽጉጡን እያነጣጠረ ሻይን ተው፣ ተው፣ ተው፣ የማይሆን ነገር አትስራ፣ ሻይን ተው እያለ ጂያን እየጠየቀው ነበረ። ነገር ግን ሻይን ይህን ካህድ ይገለዋለሁ እያለ አምርረዋል። ሻይን ፍጹም ሀሳቡን ለማይቀየር ለሁሉም ግልጽ ሆኗል። ቀጥታ ሽጉጡ ሊተኩሰው ድንገን ናሬ ፍለፊቱ መጣች። ናሬ ፍለፊቱ ለፍቱ እየቆመች ነበረ። ፍለፊቱ ስትቆም እሱ ግን ሽጉጡን ዝቅ እያደረገው አይደለም። ኦስካን በቦታው ደርሶ ሁኔታውን ይመለከታል። ይህን የሚገርም አጋጣሚ እያየ ነበረ። ቀጥታ ሻይን ሽጉጡን ወደ ግንባሯ አነጣጥሮ፣ እሷ ግን ዞር አለለም እያለች ጭራሽ ሀሳቡ እንደማይቀየር ሲገባት ተንበርክካ እጁን ይዛ እየለመነችው ነበረ። ሻይን እባክህ እባክህ እባክህ ተው ተው እባክህ፣ በኔና ባንተ መካከል ያለው ያሳለፍናቸው ጊዜዎች ብቻ ናቸው። ይህን ጊዜ እንድረሳው አታርገኘው እባክህ እነዚህን ትዝታዎች አትውሰድብኝ፣ እባክህ ግበኔና ባንተ መካከል የቀረው ይሄ ብቻ ነው፣ ሌላ ነገር የለንም፣ ብላ እጁን ይዛ እያለቀሰች ስትለምነው ነበረ። ሻይን ሽጉጡን አነጣጥሮ ነበረ። ነገር ግን በአንድ ጊዜ ሁኔታው እየተቀየረ መጣ። አባቱ ግደለው ያለውን ሐሰን ለመግደል ትንሽ እጁ እየከበደው ነው። ኦስካን ነገሩን ገርሞት ይከታተላል። ሻይን ለደቂቆቻን ሽጉጡን ካነጣጠረ በኋላ እሷ እየለመነችው፣ በመጨረሻ እጁን አወረደ። ከዛ ትቷቸው ይር ነበረ። ኦስካ ሁኔታውን አሁንም እያየ ነው። ናሬ ተንበርክካን